በምንም ነገር የማይነቃነቁ ሰዎቹን ሰዎችን አስተውለህ ታውቃለህ? ሁሌም ጊዜ በሰዎች መካከል ረጋ ብሎ የሚሄዱ እና ምድር ማንነታቸውን አውቃለ እነሱ መንገድ እንዳመቻችላቸው እስኪመስል ድረስ እነሱ ከአንተ በለጠ ቆንጆ አይደሉም፣ ከአንተ በለጠ ሀብታም አይደሉም፣ በአካልም ከአንተ በለጠ ጠንካራ አይደሉም። ሆኖም ግን እነሱ የሆነ ቦታ ሲገኙ ሁሌም ሰው እነሱን እንዲያከብር የሚያደርግ ነገር አለ። አንተ ራስህን ጠይቅ እስቲ። ለምንድ ነው በራስህ ስሜት መታመን የማትችለው? ለምንድ ነው ከሰው ጋር ለማነጋገር ባሰብህ ቁጥር ተርጣሪዎች ወደ አንተ የሚመጡ ለምን በሰዎች አይን ደካማ ትመስላለህ? ያላስተዋልከው ነገር በየቀኑ ክብርን የሚገፉ ነገሮችን ስለምታደርግ ነው። ሳታውቅ በራስ መተማመንን ቀስ በቀስ እያጠፋከው ስለሆነ ነው። የአንተ አእምሮ የሚያያቸው ነገሮች አሉ። እናም የአንተ ድርጊት ለሰው ምልክቶችን ይልካል፣ ክብር እንደማይገባህ አድርጎ ማለት ነው። እናም አሁን እነዚን ድርጊቶች ልነግርህ ነው። ነገር ግን መጠንቀቅ ያለብህ ድርጊቶችን ማወቅ ብቻ ሳይሆን ማቆም አለብህ። አንተ ሳታውቅ በራስ መተማመንን የሚጎዳው የመጀመሪያው ስህተት የሰዎች ይሁንታ መፈለግ ነው። ራስን በደንብ ተመልከት እስቲ። ስንት ጊዜ ነው የሆነ ነገር ተናግረህ ከዛም ሌላ ሰው አንተ ካልከው ጋር ስላልተስማማህ ብቻ ያን ነገር የተውከው? ስንት ጊዜ ነው አስቂኝ ሆነው ባላገኘከው ቀልዶች ላይ የሳቅከው? ስንት ጊዜ ነው ስትናገር ቃላትህን ቀለል አድርገህ የምታወራው ቆራጥ ሰው እንዳያስመስልህ አዎ ወይም አይሆንም ከማለት ይልቅ ምናልባት ብለህ ንግግርን የምትጨርሰው? ይህም በማድረግህ ተቀባይነትን እያገኘው ነው ብለህ ልታስብ ትችላለህ። እውነታው ግን ድክመትን እያሳየክ ነው። ስለ ራሱ ጥሩ ስሜት እንዲሰማው የሌሎችን ማጨብጨብ የሚጠብቅ ሰው ከሆንክ በተዘዋዋሪ በራስህ ላይ እምነት የለክም ማለት ነው። እውነተኛ ዋጋውን የሚያውቅ ሰው ጭብጨባ ከሰው አይጠብቅም። ተቃውሞን አይፈራም። ሌሎቹን ለማስደሰት ስልት አቋሙን አይቀይርም። ሁለተኛ ስህተት ስለ ራስህ ብዙ ማውራት። ስለ ሕይወትህ የአንትን ስኬቶችን እና ሀሳቦችን በዝርዝር ማስረዳትን የተማረ ሰው እና ብልህ እንዲመስል ያደርገኛል ብለህ ልታስብ ትችላለህ። ነገር ግን አንተ የማታውቀው ስለ ራሱ ብዙ የሚናገር ሰው የሆነ ነገር ለማረጋገጥ እየሞከረ እንደሆነ ይረዳሉ። በዙሪያ ያሉትን ሰዎች ተመልከት እስቲ። ስለ ራሳቸው በጣም የሚናገሩት ሰዎች ውስጣዊ ጉድለታቸውን ለመደበቅ እንደሆነ ትረዳለህ። እነሱም ዝቅ ብለው እንዳይታዩ የሚፈሩ እናም አመለካከታቸው ወይም ሀሳባቸውን ከልክ በላይ የሚያብራሩ የእነሱ ሀሳብ ውድቅ እንዳይሆን ስለሚፈሩ ነው። ስላደረጉት ነገር ወይም ስለ ውጤታቸው ሁልጊዜ ጊዜ የሚናገሩ ሰዎች እነሱ ያገኙትን ውጤት በቂ አይደለም ብሎ ስለምፈሩ ነው። አንተ ጠንካራ ሰው እንደሆንክ ሌሎች ሰዎች ለማሳመን ስትሞክር፣ እውነታው ግን መጀመሪያ ራስን ለማሳመን እየሞከርክ ነው። በራሱ የምተማመን ሰው ማንኛውንም ነገር ማንንም ማሳመን አያስፈልገውም። ጥንካሬውን ወይም አስፈላጊነቱን በቃላት ማረጋገጥ አይጠበቅበትም፣ ምክንያቱም የእርሱ መገኘት ብቻውን ሁሉም ሰው እንዲሰማው በቂ ነው። በራሳቸው የምተማመኑ ሰዎች በምናገሩበት ጊዜ በግልጽ ቃላት ይናገራሉ እናም ቃላቸው ከባድ ተጽዕኖ አለው። የምናገሩት እያንዳንዱን አረፍተ ነገር የተሰላ እና ትክክለኛ ነው፣ ልክ እንደ ቀስት ዕላማውን እንደሚመታ ማለት ነው። ተጽዕኖ ለመፍጠር በቃላት ብዛት ሳይሆን በጥራት መሆኑን ስለሚያውቁ ትኩረትን ለመሳብ ብዙም አይለፉም። ብዙ ጊዜ ወሬ የሚያበዛ ሰው ግን ምንም እንዳልተናገረ ንግግሩ ባዶ ሆኖ ይጠፋል። ሰዎች ንግግሩን ዝም ብሎ ያዳምጡታል። ነገር ግን ብዙ ጊዜ የማይጠቅም ነገር እንደሚናገር ስለሚያውቁት ቃላቱን በቁም ነገር አይመለከቱትም። ብዙ ስታወራ ሳታውቅ ደካማ ጎንህን እንድትገልጽ ሊያደርግህ ይችላል። ብዙ በወራ ቁጥር የአንተን ማንነትህን እንዲመረምሩ ለሰዎች እድል ትሰጣለህ። ስሜትህ ላይ ተጽዕኖ የሚያደርጉ ነገሮች እና ትልቅ ፍራቻህን እንድትገልጽ ያደርግሃል። ስለ ስነ ልብነው የሚያውቁ ሰው ብዙ አያወራም ግን ሌሎቹን ሰዎችን እንዲናገሩ ማድረግን ያውቃል። ራሱን አይገልጥም፣ ነገር ግን በፊቱ የተነገረውን እያንዳንዱን ቃል ያዳምጣል፣ ይመለከታል እናም ያጠናል። ስለዚህ ስለ ራሴ ለመናገር አፍን ከመክፈት በፊት አንድ አፍታ ቆም በልና ራስህን ጠይቅ። እኔ ስለ ራሴ የማጋራው መረጃ አስፈላጊ ነው ወይ? ለሰው ይጠቅማል፣ ወይንስ ራሴን ለማረጋገጥ የተደረገ ሙከራ ብቻ ነው? ዝም ማለት አለብኝ ወይንስ በነግሬ ብዛት የተነሳ ደካማ መስዬ ልታይ እችል ይሆን? ምክንያቱም የተጠና ዝምታ ድክመት ሳይሆን የማይናወጥ እምነት ያላቸው ሰዎች ብቻ ሊቆጣጠሩት የሚችሉ ጥበብ ነው። ሶስተኛ ስህተት ስለ ችግር ብዙ ማውራት። ስለ ችግር ስለ እለታዊ ስቃይህና ስለ ጭንቀትህ ብዙ ስታወራ አንተ ሳታውቀው በሌሎች ፊት ያለህን ምስል ታዳክማለህ። ሰዎች በተፈጥሮ የሚማረኩት ኤነርጂ ለሚሰጣቸው ሰዎች እንጂ በየጊዜው በሚያቀርቡት ቅሬታ የእነሱን ኤነርጂ የሚያማጥጡ ሰዎችን አይፈልጉም። ይህ የሆነበት ምክንያት ጨካኞች ስለሆኑ ሳይሆን የሰው አእምሮ በጣም አስቸጋሪ በሆኑ ሁኔታዎች ውስጥ እንኳን ሳይቀር የራሱን ሕይወት በተቀናጀ መልክ መቆጣጠር የሚችሉ ሰውን ስለሚያደንቅ ነው። አዎ የራስን ስሜት ማጋራት ጤናማ ነው። ነገር ግን አንድ ወይም ሁለት ጊዜ ማውራት እና ሁልጊዜ ስለ ችግር ማውራት ትልቅ ልዩነት አለው። አራተኛው ስህተት ግጭትን መፍራት ነው። ስንት ጊዜ ነው ሰው ከአንተ ጋር መስመር አልፎ ያናደደ ነገር ግን ዝም አልክ? ስንት ጊዜ ነው የሆነ ነገር ተጠይቀህ እምቢ ለማለት እየፈለክ እሺ ያልከው? ስንት ጊዜ ነው ሰው አንተን በድሎ እና ምንም እንዳልተከሰተ ፈገግ ያልከው? ይህን በማድረግህ ችግሮችን እያስወገድኩ ነው ብለህ ልታስብ ትችላለህ። ነገር ግን ራስህን ለመከላከል ስትፈራ ከውስጥ በራስ የመተማመንን ስሜትን እያጠፋከው ነው። ወደ ሰብኮንሽስ ማይንድህ ግልጽ መልእክትን እያስተላለፍክ ነው፤ እሱም እኔ ደካማ ነኝ እኔ ከሰው ጋር መጋፈጥ አልችልም ብለህ ማለት ነው። መሸሽን ባበዛ ከ ቁጥር በጣም ቀላል በሆነ ሁኔታዎች ውስጥ እንኳን ራስህን መከላከል አትችልም። ከዛ መሸሽ የህይወት መንገድ ሆኖ ይቀራል። ግን እዚህ ጋር ዩቱብ ቻናል ተከታዮች በስህተት እንዳትረዱኝ፣ ጥንካሬ ማለት በጩኸት በጠብ ወይም ትርጉም በሌላቸው ግጭቶች ውስጥ መግባት አይደለም። ነገር ግን መቼ ግጭትን በቃኝ ማለት የሚችሉ ሰዎች ናቸው። ማንም የማይፈቀድለትን ድንበር ማውጣት የሚችሉ ነው። ያለምንም ፍርሃት በጽኑ መገኘት የሚችሉ ሰዎች ናቸው። አምስተኛ ስህተት ከልክ በላይ ይቅርታ መጠየቅ። አዎ የሆነ ነገር ካጠፋን በኋላ ይቅርታ መጠየቅ በጎነት ነው። ነገር ግን ለሁሉም ነገር ይቅርታ መጠየቅ ድክመትን ያሳያል። አንዳንድ ሰዎች ምንም ስህተት ሳይሰሩ ይቅርታ ይጠይቃሉ። ሀሳባቸውን በቅንነት ስለገለጹ ብቻ ይቅርታ ይጠይቃሉ። ሰው የሚፈልግበት ጊዜ ስላልነበሩ ብቻ ይቅርታ ይጠይቃሉ። ለሁሉም ነገር ዝም ብለህ ይቅርታ የምትጠይቅ ከሆነ ይሄ ክብርህን ያዳክማል። ይሄም የሚያሳየው እምቢተኝነት እንደምትፈራ እና ሁሉንም ሰው ለማስደሰት እየሞከርክ እንደሆነ ያሳያል በራሳቸው የሚተማመኑ ሰዎች ይቅርታ የሚጠይቁት በትክክል ሲሳሳቱ ብቻ ነው እና አሁን ሁለት ምርጫ አለን እሱም እነዚህን ስህተቶችን መስራት መቀጠል ወይም ማቆም ምክንያቱም በራስ መተማመን የተወለድንበት ስጦታ ሳይሆን በምንሰራው ነገር ነው የሰው ተከታይ ለመሆን እምቢ ስትል ነው ስትናገር ጠቃሚ ነገር ሲኖርህ ብቻ ነው ያለምንም ፍርሃት ለራስህ ስትቆም ነው ስለዚህ በእነዚህ ቃላት ውስጥ አንድ ነገር በውስጣቸው የሚያንቀሳቅስ ካገኛችሁ እንኳን ደስ አላችሁ፣ በመቀየር መንገድ ላይ ነውት ማለት ነው። ራሳችሁን ለመቀየር እርምጃ ሳትወስዱ ይህ ጊዜ እንድታልፍ አትፍቀዱ። ጠንካራ አእምሮ እና የማይሸነፍ ስብዕና ለመገንባት የሚሹ ሰዎች ቻናላችን ይቀላቀሉ። ቻናላችንን ላይክ እና ሰብስክራይብ በማድረግ ሀሳቦቻችን አካፍሉን። አብረን እንለወጥ።